ሆና አለባችን ተነክቷል። እመቤቴን እና እናንተም ጾም ውስጥ ናችሁ እኛም ጾም ውስጥ ነን እና ያልሆነ ነገር እኛም እናንተ ላይም እንዲደርስ አንፈልግም። ስለዛ እናንተም ጥያቄ ካላችሁ አሉ ወንድሞቻችን፣ እነሱን ጠይቁ። አሁን የገባ ሰውዬ ሲጀመር ኦርቶዶክስም አይመስለኝም እየተንተባተበ ነው ጥያቄውንም አልመለሰም። እና አስገቡኝ። አማን ነው ክብሩ ይስፋ ክብሩ ይስፋ እናትና ልጁ እንግዲህ በእፎይ ጉዳይ ብዙ ነገሮች ውጣ ውረዶች አሉ። እኔም ደግሞ የበኩሌ ልናገር በግባባል ምክንያቱም ሁሉ ነገር እኔ ስናገር ወይ ተከፍሎት ነው ወይ እንደዚህ ነው ወይ እንደዚህ ነው የሚባል ነገር አለ። እንደፈለጋችሁ ማለት ትችላላችሁ። እውነታው እናገራለሁ። የምጀምረው ከኔ ነው። በሙስሊም ጉዳይ ላይ በክርስቲያን ጉዳይ ላይ በሌሎቹም ጉዳይ ላይ አስተያየት የምሰጥ ሰው ነኝ። ይሄ እንዳለ ሆኖ ስህተቶች አልሰራም ማለት አይደለም። ከስህተቶቼ ቼ የታረምኩበት ነገሮች ያሉ ብዬ አስባለሁ። በእፎይ ጉዳይ ስንሄድ ምንድን የሆነው ነገር፣ አንድ ሰው ትልቅ ጥሩ ክርስቲያን ከሆነ በፍቅር ያስተምራል። አንድ ሰው ጥሩ ሙስሊም ከሆነ በፍቅር ያስተምራል። እንዲሁም ፕሮቴስታንት። ስለዚህ አሁን ያየነው ነገር ምንድን ነው? ነቢዩ መሐመድን ሙስሊሞች እንድታፍሩበት አደርጋችኋለሁ እያለ የሚያስተምረው መንገድ ትክክለኛ ነው ወይ ብላችሁ ኦርቶዶክሶች ቆም ብላችሁ አስቡ ትክክለኛ ነው ወይ አንድ ሰው መጥቶ በቅድስት ድንግል ማርያም እንድታፍሩ አድርጋችኋለሁ ብሎ አንድ ሙስሊም ወይም አንድ ፕሮቴስታንት ቢናገር ምን አይነት ስሜት ነው የሚሰማቸው ያውም ወንጌል ሰባኪ ነኝ የሚል ሰው ወንጌል የሚሰበከው በፍቅር ነው በፍቅር ለሙስሊሞች ጥያቄ ይጠየቃል በፍቅር ለኦርቶዶክሶች ይጠየቃል በፍቅር ለፔንቴዎች ይጠየቃል በፍቅር ለማንም መጠየቅ ትችላላችሁ ስለዚህ ከነፍሳቸው በላይ ሙስሊሞች የሚወዱትን ነገር እንደዚህ አዝቅጦ ማውራት ዋጋ ያስከፍላል። ትክክለኛ ነው ብዬ አላስበ አላስበም። ምክንያቱም ልጅ ያሬድ የሚባለውን ኦርቶዶክስን ተሳደበ ተብሎ አመት ከስምንት ወር ታስሮ ነው የወጣው። ሌሎችም እንደዚህ አንድ ፕሮቴስታንት ኦርቶዶክስ ቤተክርስቲያን ውስጥ ዘመረች የጴንጤ መዝሙር ዘመረች ተብላ አምጥተው ቁጭ እንትነር ዘመረች ተብሎ የፕሮቴስ አምጥተው ይቅርታ ሲያስጠይቁ ነበር። ትክክል አይደለም ተብሎ ስለዚህ እፎ እያደረገው ነገር እኔም ማከብራቸው በኡስታዝ ደረጃ ያሉትን እንጂ ተራውን አይደለም። በኡስታዝ አቡበከር ሲናገር ሰምቼዋለሁ። ህግ በህግ አለ ኢትዮጵያ። በህጉ መሰረት ነብያችን ሰለላሁ ወሰለምን በዚህ ደረጃ አወረደብን ይጠይቅልን ብለው ነው የጠየቁት። ሌሎቹ ምእመናኑ ስሜታዊ ይሆናል፣ ማስተዋል የለውም። ህግ ባለበት ሀገር ላይ መጠየቅ አለበት ብለው ነው ያሉት። እነሱ ህግ ያምናሉ እኔ ህግ አለ ብዬ ሀገር ላይ አላምን። ስለዚህ እፎይ ማድረግ ያለብን ነገር ከስህተት መማር አለብን። ይቅርታ ጠይቀ የምትፈልገውን በእስልምና ጥያቄ ካለ ጠይቅ። ሙስሊሞችም ደግሞ በክርስትና ጥያቄ ካላችሁ ጠይቁ። አተይነት በጣም በቢሊየን ደረጃ በቢሊየን ነው ማብራ ከሁለት እስከ ሶስት ቢሊየን የሚገመት ሙስሊም ያለበት አለም ላይ ነብዩ መሐመድ ነብዩ መሐመድን መልእክተኛ ናቸው ብለው የሚከተሉ ሙስሊሞች ጋር ያፍሩባቸዋል ማለት እኔ አይታየኝም። እንኳን ሙስሊሞች ክርስቲያኖች ያከብሯቸዋል ነብዩ መሐመድን። ስለዚህ አንዳንዴ ተራ ንግግሮች ዋጋ ሊያስከፍሉን ይችላሉ። በጣም የምትወዱትን አሁን በክርስትና ኢየሱስ ክርስቶስን ከነፍሳችን በላይ እንወደዋለን ብለን እናምናለን። በሙስሊሞች ደግሞ ነቢይ ነው ብሎ ይታመናል። ሰለላሁ ዓለይሂ ወሰለም ነቢያችንን ከነፍሳችን በላይ ነብያችን ብለው ነው ያሉት፣ አምላካችን አላሉ። ነብያችንን ከነፍሳችን በላይ እናመልካ፣ ይቅርታ እናምናቸዋለን፣ እናምናቸዋለን ካሉ፣ ትክክለኛ የመጨረሻ መልእክተኛ ናቸው ካሉ እኛ ምን ያገባናል? አንተ እመንልኝ አልተባል፣ እኔ እመንልኝ አልተባል። ሌሎቻችንም ብለናል። በዚህ አጋጣሚ እኔም ከዚህ በፊት ኦርቶዶክስን ባለማወቅ ሙስሊምንም ባለማወቅ ባለመረዳት ባለመረዳት የምናደርጋቸው ነገሮች ስህተቶች አሉ። መጠየቅ ሲገባን የሶሻል ሶሻል ሚዲያ አለ ብለን እንበጠረቃለን። ለዚህ ጉዳይ ኦርቶዶክስንም ሙስሊምንም ፕሮቴስታንቱንም በጣም አርግ ያስቀየምኳችሁ ካላችሁ በየጾም ወቅት ነው ይቅርታ አላሉ እፎይ ማድረግ የምትችለው በዚህ አጋጣሚ፣ ስህተት ሰርታል፣ ስህተተኛ ነህ፣ ስለዚህ ይቅርታ በዚህ ጉዳይ አልገባበትም ብለህ ነገሩን ፍታው። ስጋዬን ነው የምትበሉት፣ ምናምን ምናምን ታገኛት ታ ስጋዬን ነው ምናምን እያልክ ነብሴን አታገኟት ምናምን። ይህ ፉከራ አይሰራም። ለምን ተደበግታለህ? ስጋን ስለምትፈራ ነው። ስጋን ባትፈራ ፊት ለፊት ትጋፈጥ ነበር። ስጋውን የማይፈራ የለም። ዝም ብለን ወሬ እናበዛለን እንጂ ስጋ የማይፈራ የለም። አሁንም የምነግራችሁ ነገር ምንድን ነው፣ በመከባበር ቢሆን ሙስሊሙ ክርስቲያኑን አክብሮ ክርስቲያኑ ሙስሊሙን አክብሮ ብንኖር መልካም ነው። አለም ላ አምስት ሺህ ሃይማኖት ባለበት ኦርቶዶክስ እና ሙስሊም በዚህ ደረጃ መነጋገር አለባቸው ብዬ አላስብም። ሙስሊምም ክብር ክበሩልኝ፣ ኦርቶዶክስም፣ ፕሮቴስታንትም ሌላም ካላችሁ ክበሩልኝ። ስለዚህ እባካችሁ እኔም እፎይ ነኝ፣ እኔም እዚያ ነኝ እላቸው። ልጁን እንዳታስፈሉት። ልጁን የሚጠቅመው ከስህተቱ እንዲማር ምን ማድረግ አለበት? ይቅርታ አድርጉልኝ። አትፈች ያለው እንደዚህ አይነት ነገር፣ ጥያቄ ካለ ይጠይቃለሁ እንጂ እንደዚህ እያልኩ አልሳደብም የሚለው ነገር ሙስሊም የሚከተሏቸው እንጂ የሚያፍሩባቸው ነብይ የላቸው። ይሄ እነግርሀለሁ፣ ነብያቸውን አያፍሩባቸው እርግጠኛውን ይነግራል። እኛ በቅድስት ድንግል ማርያም አማላጅነት እንደማናፍረው እነሱም በነቢዩ መሐመድ ነብይነት አንድ ሙስሊም አምጣ አያፍርባቸው። ስለዚህ ይሄ ነገር ስለማይገባ፣ እባካችሁ እባካችሁ የኦርቶዶክስ ወንድምናቶች በማታውቁት ነገር ገብታችሁ እያዙ ይልቀቁኝ አትበሉ። ነገ እናንተም ውስጥ ችግር ይመጣል ብዬ አስባለሁ። ስለዚህ በሙስሊሙም በኦርቶዶክሱም ከተቻለ በሳት ትነካኩ የራሳችሁን እምነት ከተቻለ ግን፣ በመጠየቅ በአክብሮት ቢሆን መልካም ነው ብዬ አስባለሁ። ሰላማችሁ ይብዛ። መልካም ቀን። እውነትም ጠበቃ የላችሁም። በቁማችሁ ሞታችኋል። ይሄ ሰው ሃይማኖታችሁን እንዳይናገር ቀጥ ሰጣርኩ መንካት የለበትም የሰው ሃይማኖት ኢትዮጵያ ውስጥም አይደለም የትም ሀገር አይፈቀድም። ጆኒ ማኛ ና ጆዳ የሚባል ቦርጣም የተረፉት አሜሪካን ሀገር ስለሚኖረው አንድ ቀን የከፋ ሙስሊም ቢያገኝ ጆኒ ማኛን አንገቱን ነው የሚቀናው። የወጋ ቢረሳ የተወጋ ይረሳ ሰው በማይደራደርበት አገር ያልፋል። ሃይማኖት፣ ግን ይሄ አንገቱን ይሰጣል ማንም ለሃይማኖቱ የሰው ሃይማኖት ሄደህ አትንካ። እኛ ጴንቶች ነው ብለን እኮ ነው የምንሰድባቸው አይደል? ሄደህ ከሙስሊም ጋር የምትነካካው ሙስሊም እና ክርስቲያን ኢትዮጵያ ውስጥ ተከባብሮ ነው የሚኖረው። የምናባን የሰው ሃይማኖት እየነካካችሁ ሄዳችሁ ምስለፈልፉት እናሁም ቢሞት ኦ ገደሉን ሙስሊሞች ገዳይና የማይደራደሩበትን ነብያቸውን ስትነካ እኔም በሆነ አለቀም እንኳን እነሱ እኔ ያችን ከእስራኤል ጋር ጣላችን ማንነክታ ነው እመብርሃን ትክክል ነው። ያ ልጅ ያሬድን ታስታውሻለሽ አይደል? በቅርብ ነው ያ ልጅ ያገሬድ ልጅ ያሬድ በጣም ታሰረውታ። አሁን ይኸው እስኪ የዛን ሰዓት መግቢያው መሬት እስከሚውጠው መሬት ወ እንትን ብላ ብትውጥ ይቀለው ነበር። እንደዛ ሆኖ እኛም ተቃውመናል ማለት በቃ ይደብራል። እንደዚህ አይነት ነገር ማንም በየቤቱ ተዋልደዋል፣ ዝምድና እዚህ ሲያወራ ሰድበውት ነው። ይዞ የራሱን እምነት የተሳደበው ቢሆንም መሰረቱ ነው። ጋላ እያሉ በገባ ቁጥር ሲሰድቡት፣ ኮመንት ላይ ጋላ ብለው ይሰድቡታል። አይናገሩም። ሰድበሩት ነው ግን ኮፎርት ያሰሩት ያችን እ መጃት የምትባል ካስታወስኩ እስቲ አንድ ቅያኖች ደም ነው ሾተላችን እና ቆንጨራችን። መስቀል ስለያዝክ ጢምን ስላጎፈርክ የድንግል ማርያምን ምስል ከጀርባ ስላደረግክ የቄስ ልብስ ስለለበስክ ቄስ ነው ማለት ዓለም ርስ ማለት አይደለም። እፎይ ካስፈለገ አንተ ራስህ ልትታሰር ትችላለህ ማለት ነው። የመጀመሪያ ማወቅ ያለብን እሱ። ለዚህ ደግሞ ማሳያ የሚሆነው እዚህ ከላይ የምታዩት ፎቶ የእኔ ነው። የቄስ ልብስ ለብሼ መስቀል ይዤ ምናምን የኮቪድ ታይም ነው እና ሁለት ባልና ሚስቶች ይጣሉና የጓደኛ አባት ነበሩ፣ ሊያስታርቁ የነበሩት እሳቸው። ኮቪድ ተይዘው ስለነበረ የሚያስታርቃቸው ቄስ ስለጠፋ እኔ ግግም ብዬ የቄስ ልብስ ለብሼ እጅ አስታርኳቸው ማለት ነው። ሰው ምልል ነው። መስቀል ስለያዝክ ወይም የቄስ ልብስ ስለለበስክ ወይም የሃይማኖት አባት ስለመሰልክ የሃይማኖት አባት ነህ ማለት አይደለም። የሃይማኖት አባት የሚያደርግህ ከአንደበትህ የሚወጣው መልካም ቃል ስለሆነ ማለት ነው። ሰው የሃይማኖት አባቶች በዚህ ልክ መርዝ የሚዘሩ ከሆነ ጦረኞች ከሆኑ ሰላምን የማይሰብኩ ከሆነ ያለ ሃይማኖት መኖር ራሱ ራሱን የቻለ ሃይማኖት ነው ማለት ነው። ስለዚህ እፎይ ሲናገር የነበረው ነቢዩ መሐመድን ብቻ ሳይሆን እዚህ ጋር ያለውን ቁርአን ቃላቶቹን እየመነዘረ ኔጌቲቭ ኢንተርፕሬት እያደረገ የሙስሊም ማህበረሰቡን እያበሳጨ በሙስሊምና በኦርቶዶክስ መካከል ግጭት ለመፍጠር ሲሰራ የነበረ ሰው ነው። ይህም ሰውዬ ተደርቧል። ሌሎችም እፎይነን የምትሉ ከፈለጋችሁ አብራችሁት መታሰር ትችላላችሁ ማለት ነው። አንድ ማወቅ ያለባችሁ ማንም ሰው ከሕግ በታች ነው እንጂ ከሕግ በላይ ሆኖ አያውቅም። ስለዚህ ወደድክም ጠላህም እፎይም ሆነ ጀሌዎቹ ለሕግ ይቀርባሉ። ይሄ መስት ነው ለመላው የእስልምና እምነት ተከታዮች የምለው ደግሞ ጾም ላይ ናችሁ። ጾማችሁን ጽሙ ከአምላካችሁ ተገናኙ። ይህንን ለህግ ባለሙያዎች ተውላቸው። ኢትዮጵያ የኦርቶዶክስ ሀገር ነች የሚባል ነገር የለም። ኢትዮጵያ የሙስሊሞች ሀገር ነች፣ ኢትዮጵያ የፕሮቴስታንቶች ሀገር ነች፣ ኢትዮጵያ የጆባዎች ሀገር ነች፣ ኢትዮጵያ የባህዎች ሀገር ነች፣ የክርስቲያኖች ሀገር ነች፣ የሁሉም ሀገር ነች። ሁሉም እኩል መብት አለው። አንደኛ ሁለተኛ የሚባ እኛም መልስ አለን። ማንም ሰው ከመጣ መልስ አለን እና ልጆቹን ጠይቁ። የሚያውቁትን ልጆች አሉ መምህራን እና እሱ ለማለት ነው። አመሰግናለሁ ስላስገባችሁኝ። ይቅርታ ቃጠፈው ደግሞ እናመሰግናለን። ሌላ ክርስቲያን አለ ጥያቄ። ለማንኛውም ግን ይህን ፎቶ ስታዩ በእርግጠኝነት ብዙዎቻችሁ ልትሳደቡ አፋችሁን አሞቱ ሞጣችሁ ልትመት ትችላላችሁ። ግን እውነት ነገር ከመናገር ወደኋላ ያለ ስድባችሁን ምናችሁንም ምን ነው ምንያል መፈራሱ አይደለም። ግን አንድ ነገር ላስማችሁ እና የራሴን አስተሳሰብ ልንገራችሁ። ለምናለው ምንድነው መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋል። ገራ እኔ ግን አንድ ነገር ልንገራችሁ። ኦኬ መቼም ይሄ ሰው እየተናገረው ነገር ትክክል ነው የምትሉ ከሆነ በእውነት ነው የምላችሁ ከእሱ ያልተናነሳችሁ ሰዎች ናችሁ። በጣም ያሳዝናል። ስንት የተራቀ ስንት የታመመ ስንት የተቸገረ ስንት የወደቀ ስንት ነገር እያለ ረሱል መሐመድን በዚህ ሰዓት አንስቶ በጾም ሰዓት እንደው እንደ አጀንዳ አድርጎ ማውራት ምንድን ነው ትርጉሙ? ንገሩኝ እስኪ ንገሩኝ። ራሳችሁ እንደው ራሳችሁን ይህን ሰዓት ትናገሩ። ለምን ይህ ሰውዬ ያልጠራውን ያልደረሰበትን ረሱል መሐመድን አንስቶ ትሸማቀቁበታላችሁ? ምናምን እንኳን አይደለም ሙስሊሞች ዓለም ሁሉ የማይሸማቀቅበት ነገር ነው። እኛ እኮ የአስተሳሰብ ችግር ስላለብን ነው እንጂ ኢየሱስን በለው አላህም በለው ክርስቶስን በለው ጋድን በለው ምንም በለው፣ ፈጣሪ አንድ ነው፣ ስሙ ነው ብዙ። ስለዚህ እኔና እናንተ ወይም ደግሞ እሱና አንድ የሙስሊም ልጅ ተከባብረው የሚኖሩት የእሱን ስለጠላው የእሱን ስለላቀ ስላይደለም የራስን ለመውደድ ሌላውን ማንቋሻሽ ሊመጥናት ተገቢ ነው እያለ አላለ። ብሔርተኝነት፣ ዘረኝነት፣ የሃይማኖት ማንቋሸሽ እንደ ጉንፋን ነው፣ ለእናንተ ለምትጠሉ ሰዎች ኖርማል ሊሆን ይችላል። ምንም ለማያውቀው ግን ጉንፋን ጉንፋን ደግሞ ሁሉንም አዳርሶ ሁሉንም አጋጅቶ ከዛ ዙሮ አንደፋልፎ ነው የሚሄድ ነው። ስለዚህ የምታወሩትና የምትናገሩት ባታውቁ ዝም ብትሉስ፣ ምን አገባው የራሱን ስንት በመስመስመራቸውን ያጡ ቲክቶክ ላይ የምናያቸውን ዘልዘላዎች መንከር ይሻላል ወይስ ያልደረሰበትን መድረስ? የራስን ለመውደድ የሌላውን ማንቋሸሽ እናንተ እንድትከተሉት በቃ ሰፖርት የሚያደረገው እንዲበዛ ነው ወይስ ምንድን ነው? ንገሩኝ። አይቻለሁ አንዳንድ ሙስሊም ልጆች የማርያምን ፎቶ ምስል ዘቅዝቀው ሲሳተው እኔ በምስል አላምማቸዋል፣ ግን ምን ይሉታል ፍርድ እግዚአብሔር ነው። ልክ እናንተ እኮ ከፈጣሪ ጋር በጣም ቤስት ፍሬንድ ነን፣ የእኛ ሞዴራተር ኢየሱስ ነው፣ አላህ ነው እስከ ማለት ድረስ ደረሳችሁ። ማን ተከራካሪ ፍርድ የፈጣሪ ነው፣ ለእሱ ተውት። ከዛ ውጭ ግን እናንተ ብዙ የሚሰራ ነገር እያላችሁ ብዙ የሚደረግ ነገር እያላችሁ ያልደረሰባችሁ የምድሩን ሳትጨርሱ የሰማዩን ልታናግሩ የምትሄዱ ማላችሁ አንድ የጴንጤ ተወላጅ የጴንጤ ሃይማኖት ተከታይ እኔ ጴንጤ አይመቸኝም ብዙ ግን መጥቶ ሲናገር መናፍቅ ብላችሁ ታንቋሸሽታላችሁ አንድ ወደዚህ ደግሞ መጥቶ ሲናገር ማን ስለሆናችሁ ነው ምን ስለሆናችሁ ነው የሌላውም በማንቋሸሽ ከፍታለህ ብላችሁ ካመናችሁ ተሳስታችሁ ስለ እውነት ነው የምላችሁ መጀመሪያ እናንተ ማወቅ ያለባችሁ ስንት ሃይማኖት አለ ስንትና ስንት ስንት አይነት ብሔረሰብ አለ? ስንት ቋንቋ አለ? ምን አይነት ነው አበላላቸው? ኢትዮጵያ ጥግ ለጥግ እንዴት ነው ህይወቱ የሰው ልጅ መኖር እንዴት ነው? ምናም ብላችሁ ይሄን ያልተመራመረ ሰው ቀጥታ መጥቶ ሰው አጀንዳ ነው። እመኑም አትመኑም፣ ለዚህ ሰዓት ይሄ አልነበርም። ሌላ ብዙ ነገር ነበር። አጀንዳን ያስቀየራችሁ እሱ አንድ ሰው ነው። ይዞት የሚጠፋው ግን ብዙዎችም ያልገባችሁ ነገር ደግሞ እሱ ጋር ገብታችሁ ልክ ነህ ያላችሁ የሙስሊሙ ልጅ የማርያምን ፎቶ ምስል ዘቅዝቃ የተሳደበች ጋር ደግሞ ገብታችሁ ልክ ነሽ ያላቻቸው እናንተ ሁለት ናቸው። ይዛችኋቸው ገደል የምትገቡት እና የምታባሉት ግን ብዙዎች ናቸው። የሚያሳዝነው ይሄ ነው። ሁላችሁም አዋቂ፣ ሁላችሁም በጣም ሽሞኒው ጋይስ ልታፍሮ ይገባል። እኔ ማንነቴን እወዳለሁ፣ ማንነቴን አከብራለሁ። የሌላውን በማንቋሸሽ ግን አንለም። የራሴን ስለምወድ የራሴን ስለማከብር ነው የሌላውን ማከብር ነው ካልሆነ ዝምታን መርጣለሁ። አፈር ብሎ ብዬ ብል ግን ክራ ይበላችሁ ረርክ ማለት ነው። ዋጋ እናስከፍልሻለን። እኔ እኔን የማታሰማ እናት ወልዳለች ማለት ነው። አደንቃችኋለሁ። ክርስቶስ ምስክሬ ነው። እኔ ዋ ቀርቶ አይደለም ጳጳሱ ነፍሳቸውን ሲፈልግ አይማራቸው። ጳጳሱ ፓትርያርኩን ወጥቼ ጠግ ድረስ ነግሬያቸዋለሁ። በሰባት ስላሴ በስምንት ቢያንሴ ቢያንሴን አምጥተው ዣንጥላ ላይ ያለበሱ ቀን አንድ ወታቸው አንዳቸው አልተናገራችሁ። ምድረ አስመሳይ ኦርቶዶክስ ልንገርሽ፣ እኔ ሮማን ተሰማ በምድር ላይ የምፈራው የፈጠረኝን አምላክ በቀር ማንንም አልፈራ። ይሄን እንድታውቁ እናንተ አስመሳዮች ልንገራችሁ፣ ልክስክሶች፣ እንደዚህ በእንትን በዚህ በኮባ በምናምን ከልላችሁ እኔ እኔ ማንንም ከክርስቶስ ውጭ የምፈራው አንድም ሰው የለም። ጳጳሱን ወጥቼ ልክ ልካቸውን ነግሬያቸዋለሁ፣ ልክ ልካቸውን በሰባት ስላሴ በቢያንሴን አምጥተው የኦርቶዶክስን መከበሪያ ዣንጥላ አውጥተው ጥናጥል እና እንትን አውጥታችሁ ዕጣን ስታጥኗት ዘፋኟን አንድ የበጎ ነገር ስሰራ አይቼ ማላቀውን ቂጧን ያበጠች ሴት አውጥታችሁ ዣንጥላ ያረጋችሁለት ጊዜ ወጥቼ ጳጳሱ ልክ ልኩን የነገሩ እኔ ዋጋ ስከፍ ያለሽ ዋጋ አስከፍልሃለሁ። ለእያንዳንድ ማለት ነው እኔ ሮማን ተሰማ በእኔ ሃይማኖት ተደብቃችሁ የምትኖሩትን ባለጌ ጳጳስ ሳይቀር ነው አውጥቼ ልክልካችሁን የነገርኳችሁ። ነውራቹን ደብቃችሁ ኦርቶዶክስ ጨዋ ነው ምናምን የለም። ወንድ ከሆናችሁ እናንተ ወንድ ከሆናችሁ ባህር ዳር ምድር ላይ ቁጭ ብሎ የቤተ ክርስቲያን አስተዳዳሪ ዓለም በቃኝ ያለች መለኩሶ የደፈረውን ልጅ ወልዶ እሱ እንኳን ተደብቆ ኦርቶ እስካሁን ቤተ ክርስቲያን እየቀደሰ ይቀመጣል። እሱን አውጥታችሁ ለምን አልሰጣችሁ? የሰው ሃይማኖት ላይ ሄደች ከምትለጠፊ ሃይማኖቶች ላይ ወንጀል ቁጭ ብለው የሚሰሩትን ለምን አውጥተሽ አትሰጭም? ዓለም በቃኝ ብላ የገባችን መለክሴ ደፍሮ ልጅ ወልዶ ዴኔን እንኳን ይህንን እንትን ያቃሉ ተብሏል። ምንድን ነው ስማቸው ጠፋኝ። ጳጳ ስማቸው ያቃሉ። ማህበረ ቅዱሳን ታቃላችሁ። ሁላችሁም ይህንን አደባብሳችሁ አስቀምጣችሁ መለክሶ ልጅ ልትቀሙ አልመች ስላላችሁ ልታሰርዷት ስትሉ አልመች ስላላችሁ፣ እስቲል በሕይወት አለች። ኢትዮጵያ ሄጄ ላገኛት ጎንደር ሄዳለች ቤተሰቦቿ ተብሎ ነው ያላገኘኋት። እስቲል እሱን ነገር እፋረዳችኋለሁ። እስቲል ቤተ ክርስቲያን ቁጭ ብሎ ስጋና ደሙን እየፈተተ ይገኛል። ነገር ግን እኔ በተማርኩት መሰረት ያልበቃ ቄስም ሆነ ያልበቃ ነው ወሬቨሪችስ ቤተክርስቲያን ቢሆን ቅዱስ ቁርባ ቢያቆርባችሁ፣ ካልበቃ እግዚአብሔር አምላክ መላእክቶች ነው የሚያቆርቧችሁ። ከሱ አንድ ይመስላችኋል እንጂ ካልበቃ ንጹህ ካልሆነ ሆነ መላእክቶች ነው የሚያቆርቧችሁ። ግን እስካሁን ማንም ሳይነካው ቤተ ክርስቲያን ውስጥ ቁጭ ብሎ የዣንጥላ መንፈስ አለኝ የመንፍም መንፈስ አለኝ አጠፋችኋለሁ እንዲያረጋችኋለሁ እያለ የቤተ ክርስቲያን አስተዳሪ እንኳን መጠየቅ ያልቻላችሁ እናንተ እኔን ዋጋ ታስከፍሉኝ አላችሁ? ነይ ውጪ እናትሽ ከወለደችሽ ነይ ለእኔ ምላሽ ስጡኝ። እግዚአብሔር አምላክ ምስክሬ ነው። ብፋታችሁ እግዚአብሔር አይፈታኝም። ዋጋ ለማስከፍላችሁ እኔ ራሴ ማለት ነው። እኔን ነው ዋጋ የምታስከፍኝ፣ ደናቁርት፣ የደናቁርት ስብስብ ራሴ ያንቺን በምናምን የሰው ሃይማኖት ሄደሽን ትልት መካኪ፣ መጀመሪያ ነውራችሁ ማቁሳችሁ እንዴ! በአሁኑ እኔ በአሁኑ የሄድኩ ጊዜ ኮልፌ ቀጠና ሁለት ታቦት ስናወጣ ገሃድ ሆኖ ጥምጣም ጠምጥመው ጽናጽል በእጃቸው ይዘው ቁጭ ብለው ድራፍት የሚጠጡ ሶስት ቄሶች አግኝቼ ላናግራቸው ላባራቸው ብል ተከልክያለሁ። መጀመሪያ የራሳችሁ ነውር ሰብስቡ። ልክ ልካችሁ ልንገራችሁ። መጀመሪያ የራሳችሁን ሰብስቡ። ቁጭ ብለው ገሃድ ማለት ታቦት እስከሚወጣ ድረስ እንኳን ቄስ እስከቻል ምዕመናን መብላት አይቻልም። ታቦት ሳይገባ ቁጭ ብለው ድራፍታቸው የሚጠጡትን ቄሶች አስተካክሉ። መጀመሪያ ይህ ሰው እንትን ሄዳችሁ ሄች እኔንማ፣ ልትናገሪ ማንም መብት የለሽም። ልክ ልካችሁ ነው የምነግራችሁ። መጀመሪያ የእኛ ቄሶች መስተ ተስተካከሉና መች ስርዓት ስራት ያዙና፣ የራሳችሁን ጉድ እየደበቃችሁ ሰው ቤት እየሄዳችሁ የምትጎዳጎዱት ወይ እፎይ እፎይ እያላችሁ ስለሆነ የሆነ ነገር ልበለኝ። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍል። እውነቴን ነው። እኔ እንኳን አደለም ጥላቻ ብዬ እውነቴን ነው፣ ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አደለም ነብዩ መሐመድን ገና እንድታፍሩበት አደረጋለሁ ብሎ አይሰበክም። አንተ ክርስቲያን ኦርቶዶክስ አትልም አትልም። እውነቴን ነው ምለው፣ ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊዮን ሙስሊሞች አሉ የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ፣ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከሕይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ነው ምንድን ነው ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድ ነብዩ ማምር ነው እንደዛ የሚወደዱት። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለ? ሙስሊም አደለ። ምን አገባ እኔ ራሱ። በዛ ጉዳይ አይገባኝም ነበረ። ስላልገባኝ ቀባጥሬ ነበረ አንድ ሚሊዮን ፎሎወር አሳጥቶኛል። ሀቁን ነው መነግራችሁ። በፎይ ሚስቴክ ያረከው ወንድም ልንገርህ ጎበዝ፣ መጽሐፍ ቅዱስ ታውቃለህ። አክብረ ነው፣ በፍቅር መስበክ አለብን። በፍቅር መስበክ አለብን። በእስልምና ላይ ተች ስትሰጥ በፍቅር ይዘ ወይ። በእርግጠኝነት የምነግር ነገር ይሄ ልጅ ቢሞት ሙስሊም እንዳልገደለው ግን ማወቅ አለባቸው አሁን ለፖለቲካ ፍጆታ አንተም ወንድሜ በጣም መወደ ማቀብረ ከዚህ በፊት በአንድ ፕሮግራም ላይ ታስታውስ እንደሆነ በጣም በቃ ሪቲቶኝ ቶሎ ያንን ነገር እንድታቆ አድቫይስ አደረግ ነበረ። ያው አልቆየም እንትኑን አየው። አሁንም ሃይማኖታዊ ሳይሆን እርግጠኝነት ነገር ፖለቲካዊ ይዘት ይዞ የምናየው ነገር ነው። ለሃይማኖት የተቆረቆረ እንዳይመስለ አሁን እዚህ ጋ ሁሉም የሚናገረው የሚጨቃጨቀው፣ የሚሳደበው አይደለም ከዛ ውጭ ሌላ አጀንዳ ስላላቸው ነው።